የመይሰው ካሳን የበላይ ዘለቀን የናሆሰናይን ታሪካዊ ውርስ ረስቶ ለአገዛዙ እጁንና መሳሪያውን አንከረፎ እጅ የሰጠው ጸዳሉ የተባለው ለክስክስ ከሃዲ በዛሬው ዕለት በጠዋቱ በሄሊኮፕተር ወደ አዲስ አበባ ገብቷል። ሰላምታችን በያላችሁበት ድረስ። የተወደዳችሁና የተከበራችሁ የመፈነን ሚዲያ ቤተሰቦች ለሰዓቱ አዳዲስና ወቅታዊ መረጃዎችን ይዘንላችሁ መጠናል። እናንተም አብራችሁን ቆዩ። መፈነን ሚዲያን ሳብስክራይብ፣ ላይክ እና ሼር እንድታደርጉ ከወዲሁ በአክብሮት እየጠየቅኩ ለሰዓቱ ወደ ያስኳቸው መረጃዎች አለፍኩ። ከሃዲው ወደ አዲስ አበባ ተመልሷል። የመይሰው ካሳን የበላይ ዘለቀን የናሆሰናይን ታሪካዊ ውርስ ረስቶ ለአገዛዙ እጅና መሳሪያውን አንከርፎ እጅ የሰጠው ጸዳሎ የተባለ ልክስክስ ከሃዲ በዛሬ ዕለት በጠዋቱ በሄሊኮፕተር ወደ አዲስ አበባ እንደደረሰ የደረሰን መረጃ ያመላክታል። የኦሮሞማው አገዛዝ የሚፈልጉትን መረጃ ተቀብለው፣ ከዛም ለአንዴ ለካሜራ ፈገግ እንዲል አድርገው ዳግም ሊገርዙት ይችሉ ይሆናል። ፈቅዶ የገባበት በመሆኑ የእሱ ጉዳይ ቅንጣት አያሳስበንም። ነገር ግን ይህን ሰቀቀናም ልክስክስ ከኦሮሞ አገዛዝ ዳረንጎት ጠብቆ መዘብዘቡም መናዘዙም ስለማይቀር በተለይ የደቡብ ጎንደር አካባቢ ፋኖዎች ከፍተኛ ጥንቃቄ ማድረጉ ጥሩ እንደሆነ ለማሳሰብ እንወዳለን። በእነ ጌታቸው ረዳ የሚመራው የህወሓት ቡድን የሚቋቋመው አዲስ ፓርቲ በቀጣይ ሳምንት ይፋ እንደሚደረግ ተገለጸ። በእነ ጌታቸው ረዳ የሚመራው የህወሓት ቡድን የሚቋቋመው አዲሱ ፓርቲ ለመቋቋም ካለፉት ሳምንታት ጀምሮ እንቅስቃሴዎች እየተደረጉ ሲሆን ቀጣይ ሳምንት ጊዜያዊ እውቅና እንደሚሰጠው ተገልጿል። ፓርቲው ለመቋቋም ሕግና ደንብ ተቀርጾ ያለቀለት መሆኑን ለሃዱ የገለጹት አቶ ጣመ ራዶም ናቸው። አቶ ጣመ ከዚህ በፊት የሕዋት አባል ሆነው ያገለገሉ ሲሆን በነጌታቸው ረዳ የሚመራው የህዋት ቡድን አባል መሆናቸውን አዲስ ለሚቋቋመው ፓርቲ ጭምር አባል መሆናቸውንም ተናግረዋል። ፓርቲውን ለማቋቋም አስፈላጊ መስፈርት ተሞልቶ ለምርጫ ቦርድ እንደገባ የተናገሩት አቶ ጣመ በአጭር ጊዜ ውስጥ ፓርቲው ህጋዊ ፈቃድ እንደሚያገኝ ተናግረዋል። በተጨማሪም ፓርቲው ጊዜያዊ እውቅና እንደጠየቀ የገለጹ ሲሆን ይህ አዲስ የሚቋቋመው ፓርቲ በሦስት ወራት ውስጥ ጠቅላላ ጉባኤ አድርጎ ሙሉ እውቅና እንዲያገኝ ያስችላል ብለዋል። ከፓርቲው አዲስ ስያሜ ጋር በተገናኘ እየተገለጸ ያለው የትግራይ ሊበራል ዲሞክራሲ ፓርቲ የሚለው ስያሜ ትክክለኛ ነው ወይ? በሚል ከአሀዱ ቲቪ ለቀረበላቸው ጥያቄ አቶ ጣመ በሰጡት ምላሽ ፓርቲው ሊበራል ዲሞክራሲ መሆኑን በመግለጽ ነገር ግን ከስያሜ ጋር በተገናኘ የሚነሳው ሐሳብ ትክክል አለመሆኑንና ውሳኔ ላይ አለመድረሳቸውን ተናግረዋል። ለጌታቸው ማስጠንቀቂያ። የትግራይ ክልል ጸጥታ ቢሮ አቶ ጌታቸው ረዳ ወደ ትግራይ ተመልሶ ቢመጣ ጫፉን አነካውም ሲሉ መግለጫ አወጡ። ከመቀሌ የተባረው ወደ አዲስ አበባ የከተሙት የቀድሞው የትግራይ ክልል ፕሬዝዳንትና የአሁኑ የአብይ አህመድ የቀጠና ጉዳዮች አማካሪ አቶ ጌታቸው ረዳ ባለፈው ፋና ላይ ቀርበው ከሰደባቸውና ከወገዛቸው የትግራይ ክልል ጸጥታ ኃላፊዎች ምላሽ ተሰጣቸው። የትግራይ ሰላምና ደህንነት ቢሮ ዛሬ በሰጠው መግለጫ አቶ ጌታቸው እንኳንም ጎራ ለይተው ለመሳደብ አበቃቸው ብለዋል። በትግራይ ውስጥ በፕሪቶሪያ ስምምነት መሰረት በአንጻራዊነት ሰላም ሰፍኗል ያለው የትግራይ ሰላምና ደህንነት ቢሮ ይህንን ድል ለማበላሸት አንዳንድ አካላት እየተንቀሳቀሱ ነው ሲሉ ከሷል። የትግራይ ህዝብና መንግስት የሰላም ፍላጎቱን በመግለጽ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 በድርጅታችንና በጦር አዛዦች ላይ ለቁጥር የሚታክት ስድቦችንና የውሸት ወሬዎችን ለረዥም ጊዜ ሲያናፍስ ኑሯል ሲል ምላሽ የሰጠው መግለጫው የትግራይ ሰራዊትና አባላት ሊገሉ ነበር ያለው ሀሰት ነው ብሏል። እኛ በታሪካችን በትግራይ ህዝብ ትግል ውስጥ የተሳተፈና ይብዛም ይነስም አብሮን የነበረ ሰው ይቅርና ፊት ለፊት ሲዋጉን የነበሩትን የጠላት ወታደሮችን ሕዝባችንና ሀገራችንን ለማጥፋት ሲሞክሩ ማርከናቸው እንኳን አንገላቸውም ሲል ጌታቸው ረዳን ለመግደል እንዳልተሴረ አትቷል። የፋሽስቱ አገዛዝ ዙፋን ጠባቂ ሰራዊት ጃርሳ ቅዱስ ጊዮርጊስ ቤተ ክርስቲያንንና ጃርሳ ጤና ጣቢያን በዙ 23 በመደብደብ ከባድ ጉዳት አደረሰ። ሰሜን ወሎ ዞን ጉና ላፍቶ ወረዳ ጃርሳ ታዳጊ ከተማ ላይ ምንም አይነት ውጊያ በሌለበት ጃርሳ ቅዱስ ጊዮርጊስ ቤተክርስቲያንን እና ጃርሳ ጤና ጣቢያን የፋሽስቱ ብልጽግና አገዛዝ ዙፋን ጠባቂ ወታደር በዙ 23 ሲደበደብ የዋለ ሲሆን ከሰው ሕይወት ባሻገር ተቋሞችንም ከባድ ጉዳት እንዲደርስባቸው አድርጓል። አገዛዙ በፋኖ እየደረሰበት ያለውን ሽንፈት ወደ ሕዝብ በመተኮስ እያሳየ ያለ ሲሆን አሁን አሁን ሃይማኖታዊ ተቋማትን ጨምሮ ማውደሙን አጠናክሮ ቀጥሎበታል። የግፈኞች መጨረሻ ወደ ህዝብ መተኩስ አጠቃላይ ሽንፈት መሆኑን ያመለክታል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ ህልውና ተጋድሎ ተጠናክሮ ይቀጥላል። ለሰዓቱ የነበሩን መረጃዎች እነዚህ ነበሩ። አብራችሁን እስከ ፍጻሜው ስለቆያችሁ እያመሰገንን፣ በሌላ የመረጃ ሰዓታችን እስከምንገናኝ ድረስ ሰላም